ሰዎች አሰ ቸርች ነው ምግብ ለምሳሌ ግለሰብ አይደለም የማነሳ፣ አሰ ቸርች ግብረ ሰዶሜነትን ተቀብለዋል። በክርስቶስ ኢየሱስ አምነናል ካሉ በኋላ ግብረ ሰዶሜነትን እንደ ቤተ ክርስቲያን ምሳሌ ላንሳ። ሁላችሁም ዌብሳይት ተጠቅማችሁ ሰርች አድርጋችሁ እነዚህ ኢንፎርሜሽኖች መሰብሰብ ይችላል። ምሳሌ የስዊዲሽ ሉተራን ቸርች

እኔ የሚሉት አደርገኝ እኔ መስማት ካልፈለግ እኔ የሚሉት አደርገኝ በደንብ አድርጋችሁ አዳምጡኝ። እንዲህ አይነቱ ትምህርት ፍጹም ሰይጣናዊ ስን ጌታ ምስክሬ የሆኑ ሰዎችን ለመዝለፍ የሆኑ ሰዎችን ን ለማበሳጨት አይደለም፣ ፍጹም ከመንፈሳዊ ቅናት የተነሳ ነው። እንደዚህ እንዲህ አይነቱ ትምህርት ፍጹም ሰይጣናዊ ከመሆኑ የተነሳ እንደ ግለሰብ አይደለም እያልኩ ያሉት ለምሳሌ እንደ ግለሰብ ፕሮቴስታንቲዝም ኦርቶዶክስ ያለመተቸት እነዚህ ዘይት እየሸጡ እነዚህ እንደዚህ እያደረጉ ሊሉ ይችላሉ። ግን ፕሮቴስታንቲዝም በእነዚህ መንገድ መተቸት በጣም ፍጹም ስህተት ነው። ያ የግለሰቡ ስህተት ነው። ዘይት የሸጠው ሰው ያ የራሱ ችግር ነው። ቤተክርስቲያኑ እንደዛ ታሰብራቸው የታሳሰሩ እሱም ቼክ ማድረግ ነው ያስፈልገው። በመጀመሪያ ጥናት ማድረግ ያስፈልጋል። ኦርቶዶክስ የሆኑ ሰዎች ይጠጣሉ፣ ይሰክራሉ፣ እንዲያረጋሉ፣ ይዘሙታሉ፣ ይጨፍራሉ ምናምን ቤተክርስቲያን ይነት ተስምረ ኦርቶዶክስ የተቀደሰ ቤተክርስቲያናችን አታሰብ ነው። ግለሰቡ ሊያደርግ ይችላል። ለምሳሌ እናንሳ፣ አንድ ትምህርት ቤት ውስጥ ትምህርት ቤቱ ስነ ምግባር እያስተማረ በአጥር ዘሎ የሚወጡ ተማሪዎች አሉ። በአጥር ዘሎ የሚወጡ ተማሪዎች፣ ትምህርት ቤቱ አይደለም በአጥር መዝለልን ያስተማራቸው፣ የራሳቸው የስነ ምግባር ጉለት ነው። ስለዚህ አሁን እኛ ኦርቶዶክስን በሆኑ ሰዎች ስነ ምግባር ጉለት ወይም ደሞ ፕሮቴስታንቶች በሆነ ሰዎች ስነምግባር ጉለት እየልቀን አይደለም። እንደ ቸርች ነው እያወራን ያለን፣ እንደ ቸርች የስዊድሽ ሉትራን ቸርች ግብረሰዶምን ተቀበላለች፣ አጽድቃለች። የዩናይትድ ሜቶዲስት ቸርች አሁን እኔ ስልኬ ስለተሰበረ ብዙዎች ያውቃሉ። ስልኬ ስለተሰበረ ነው እንጂ መረጃዎችን በቪዲዮ ማውጥቼ ማሳየት እችላለሁ። የዩናይትድ ሜቶዲስት ቸርች ግብረ ሰዶሚነትን አጽድቃለች። ችብቻ ብዬ ልጨርስ በአሜሪካ ያለችው ሉተራን ቸርች ሲንስ 1991 ላርጀስት ሉተራን ቸርች ባሪ ኢን ዩናይትድ ስቴትስ አሎስ ፎር ኤልጂቢቲኪ ሜሬጅ ኤንድ ኦርዲኔሽን በአሜሪካ ያለችው እንግዲህ የመጀመሪያ ቸርች ሉተራን ቸርች ነች። በአሜሪካ ያለችው ደ ላርጀስት ሉትራን ቸርች ባሪ ተብለ ምትጠራው የአሜሪካ ሉትራን ቸርች ሲንስ ናይንቲ ዋን ግብረ ሰዶሚነትን አጽድቃለች። ያጸደቀችው ሰዎች በክርስቶስ ኢየሱስ ካመኑ በኋላ በቃ ምንም ነገር መስራት አይጠበቅም፣ ምንም ቢሆኑ የዘላለም ህይወትን ያገኛሉ የሚል ስውት ትምህርት በቸርቾቻቸው ወንድ ከሆን ሴት ከሴት ያጋባሉ ኢኤልሲኤ ፖሊሲ ያል የሚባል አላቸው በዛ ፖሊሲ ላይ ሰርች አድርጉት ሁላችሁም ኢኤልሲኤ ፖሊሲ ስቴትስ ኤቭሪ ኤልጂቢቲኪ ኢንዲቪጅዋልስ አር ዌልካም ኤንድ ኢንካሬጅድ ቱ ቢካም ሜምበርስ እያንዳንዳቸው ግብረሰዶም የሆኑ ሰዎች በአጠቃላይ እንዳልክ የያዘው መጽሐፍ ቅዱስ ራሱን ይዘው ማለት ነው ወደ ቸርቿ እንዲቀላቀሉ ይበረታታሉ እናም ደግሞ የቸርቿ አባል እንዲሆኑ ይደረጋሉ መጽሐፍ ቅዱስ ግን ከዚህ እውነት የራቀን ነገር ነው የሚነግረን። ሰዎች ደግሟለሁ፣ በክርስቶስ ኢየሱስ አምነው መልካም ፍሬ ማያፈሩ ከሆነ ይወገዳሉ። ሁላችሁም ብሊስ ይወገዳለሁ እያላችሁ ጻፉ። በዚህ አጋጣሚ ኢትዮጵያ ውስጥ የግብረ ሰዶም ተግባር በህግ ሊሰርቅ ሲል አንዳንድ የመንፈሳዊ ሰዎች እንደ ፖለቲካውን ጋር ባርገ በዚህ ጉዳይ የግንዛቤ ማስጨበጫ ሚሰጥበት ብሎ አናግረውኝ ነበርና በመጀመሪያ ከፊት ለፊት ቀድማ መግለጫ ወጣች፣ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ናት። ታውቃላችሁ፣ አንገት ለአንገት ከመንግስት ጋር ማለት ነው። በመለስ ዜናዊ ጊዜ ለማርያም በነበረ ሰዓት፣ አሁን በተለያዩ ጊዜያቶች ሞክረዋል፣ የግብረሰቡን ጉዳይ ሌጋላይዝ ለማድረግ። ቴሪሻ ይቅርታ ላለማቋረጥ፣ ሌጋላይዝ ብቻ ሳይሆን ወደ ላሊበላ የግብረሰቡን ቡድን ለጉብኝት ለመምጣት ሲል ራሱ እንደ ቤተክርስቲያን በደብዳቤ እነኛ አካላት ወደ ኢትዮጵያ ወደ ሀገራችን እንዳይገቡ በተመሳሳይ ደግሞ ወደ ተቀደሰው ስፍራችን እኛ ወደምናስቀደስበት ለኢትዮጵያ ሙስሊሞች እና ፕሮቴስታንቶች ደግሞ ቅርሶ ለሆነ ላሊበላም እንዳይመጡ ከልክላ በደብዳቤ መልክ ለመንግስት ያቀረበችው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን። ይህንንም ላቀርብ፣ እንደ ትውልድ እንደ ዜጋ ባልዝጅ፣ በትንሹ መስኮት ለኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ትልቅ ልባዊ ምስጋና የማቅረብ ፈልጋለሁ። ትውልድ የማይዘነጋው ትልቅ ክብር የሚገባት ቤተክርስቲያን። ሰዎች ብለናገር የመጣው እኛ ምንም አይነት በጎ ምግባር ኖሮ በጎ ስራ ሰርተን ሳይሆን እንዲሁ ስለወደደን ነው የመጣው። ታዲያ እንዲሁ ስለወደደን የመጣውን ጌታ በማመን ቅርንጫፍ ትሆናል። ቅርንጫፍ ከሆንኩ በኋላ ግን መልካም ፍሬ ማፍራት አለበት። ሄድ አሁን ለምሳሌ ዛሬ በሆይ ሁኔታ ቴዲሻ መጥቷል ምናምን በሉ ኤርሚ ምናምን ቶሎ በሉ ሲምናም ብለን ኦኬ፣ በክርስቶስ ኢየሱስ አምኗል ብለን ብቻ መሄድ አይደለም። በክርስቶስ ኢየሱስ ካመንክ በኋላ ደግሞ በበጎ ስራ መጽናት አለብን። ኦኬ በበጎ ስራ መጽናት አለብን። ይሄ የቅዱስ ቤተክርስቲያናችን አስተምሮ ነው። ስለዚህ ቴሊሻ መዳን ከፈለገ በመጀመሪያ በክርስቶስ ኢየሱስ ያመናል። አንድ ይፈልጋል። አዎ፣ ጀስቸሮች ኢንተራክት ሊያደርጉ ስለሚችል ተወሱ። እሺ። ኦኬ እየተንቀሳቀሰ ነበር እንዴ? ስለሆነ ጌታና ላይ ይተው ነበር። ይቅርታ። እሺ። ኦኬ ስለዚህ በመጀመሪያ ሰዎች እውነተኛ ከሆነ ወይን ግንድ ጋር ቅርንጫፍ ሆኖ መጣበቅ አለባቸው። ቅርንጫፍ ከሆኑ በኋላ ደግሞ መልካም ፍሬን ማፍራት አለባቸው። መልካም ፍሬን የማያፈሩ ከሆነ ግን እንደው እዚህ ጋር መጽሐፍ ቅዱስ ይዞ የሚያነብሰው ቢኖር ደስ ይለኝ ነበረ። ቁጥር ሁለት ላይ ምን ይላል መሰለ? ይወገዳል። ይወ ቆይ፣ እንዳልክ አንተ ስለምንፈጥር ችግር የለውም። እኔ ቀስ እያልኩ ይሆን ፕሩ ተረረረ ከሚያደርጋት እኔ ቀስ እያልኩ ልናገር ችግር የለውም። በኋላ ላይ ግን ሲያስፈልገን ታወጣለናለን። እና ጌታችን ኢየሱስ እንዳለው አንድ ሰው በክርስቶስ ኢየሱስ አምኖ መልካም ፍሬን ማፍራት አለበት። እግዚአብሔር ቋንቋ በለልኝ እንዳለው ሁሉም በተሻለ ብዙ ቋንቋ ማቃሉ ስለነበር የማላውቀውን አላውቅም፣ የሚታውቀውን ደግሞ አውቃለሁ ንድር ስለምፈልግ ማለት ነው ከሁሉም የተሻለ ግዝ ቋንቋን አውቃለሁ ስትል ስለሰማውክ፣ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ የሚለውን የዘፍጥረት መጽሐፍ ምዕራፍ አንድ ከቁጥር አንድ ላይ ያለውን ቃል በግዝ ቋንቋ ማለት አንተ በቀረች ደቂቃ እሱ ጥያቄ እና መልስ አይደለም፣ አይደለም። የእግዚአብሔር ቃል እራሱ ተጫዋወት ነው። ስለዚህ እሷን ያልገባውን ነገር ክሮስቶፕ አሁን ምሳሌ ባለው ደቂቃ ላይ ይሄን ስትል ስለሰማሁኝ ይሄን መልስልኝ። አንተም ደግሞ ባለች ደቂቃ ላይ እሱ ሲያስረዳ ያልገባህ ነገር ካለ በዚህ አጋጣሚ ሀሳቤን ከመቀጠል በፊት እንዳልክ በክርስቶስ ፍቅር የምንወደው ወንድማችን እና ከኦርቶዶክስ ቤተክርስቲያን ነው የወጣው እና ለእንዳልክ ብቻ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱሶች ውጭ የምታሰሩ ትምህርት አለ ብለህ የምታምን ከሆነ ኤኒታይም የእኛ በሮች ክፍት ናቸው። መተ ምትወይ ደስ የግድ ኦንላይ ላይ መሆን የለበትም። ምናልባት ከሶሻል ሚዲያ ውጭ መውራት የምትፈልግ ከሆኛ ከእኛ ጋር መውራት ትችላለህ። እሺ፣ ለእንዳልክ ስለ ግዕዝ ቋንቋ የጠየኩት ግዝ ቋንቋ ማወቅ የእውቀት ጥጎኑ አይደለም። በነገራችን ላይ በዚህ አጋጣሚ የትኛው በምድር ላይ ያለ ቋንቋ ተመሳሳይ ነው። ከሌላ ቋንቋ የሚለየው ምንም አይነት ነገር የለም። ግን እንዳልክ ቅድም ትንሽ ሲያፏጭበት ስለነበረ ነው፣ ግዝ ቋንቋን ከማንም የተሻለ ከማንም የበለጠ እሽላለው የሚል ሀሳብ ነው። ለሌላው ጊዜ አይለመደን እንደዚህ አይነት ቦታ ላይ ስንገኝ በቻሉ አቅም የምናቃትን ነገር ብቻ እንናገር። አንዳንድ ጊዜ ምንድነው የሚባለው፣ ይሄ የማናቀው ነገር መፈትፈት ዋጋ ያስከፍለናል። እና በጣም ቀላል የሆነ ጥያቄ ነበር የጠየቅኩት። በመጀመሪያ ጊዜ ሰማይና ነበሩ ፈጠር የሚለውን ቃል በግዝ በል ነበር ያልኩት። ሶ በግዝ በቀዳሚ ገብረ እግዚአብሔር ሰማይ ወመረ ነው እና በጣም ሲምፕል ነው። ለዛ ነው ቀለል ያለውን ሀሳብ ያነሰውለት። ተወዳጅ ወንድማችን፣ ሌላው ጊዜ የማታውቃቸውን ነገሮች እንደምታውቅ አድርጋ አክትባታል። ለምሳሌ ፕሮቴስታንት የሆኑ ሰዎች የግዝ ቋንቋ ስለማይችሉ ግዝን እን ያውቃሉ በሚል ትንሽ ባናታለላቸው የምናውቀውን ነገር ብቻ እንደምናቆረ ብናወራ ከዛ በመቀጠል ዛሬ እንግዲህ ደስ የሚል ሀሳብ አንስተናል። ዛሬ ያነሳነው ምንድን ነው? ወንድማችን ቴዲሻ እንግዲህ ከዚህ በመቀጠል ስለ ስዕላት፣ ስለ ስግደት፣ ስለ መዝሙሮች ምናምን የተለያዩ ነገሮችን ያነሳል ነው ብለዋል። ሆሎባ ስለተመላለሰ ሌላ ጊዜ በእነዚህ ሀሳቦች ላይ ደግሞ በተለይ በኦርቶዶክስ ቤት ቅድስት ቤተክርስቲያን ትምህርቶች ዙሪያ ላይ ደግሞ ጥያቄ ሲኖረው ተገናኝተን እናወራለን። ዛሬ ምንድን ነው የወረ ነው ሰዎች ለመዳን ምን ማድረግ አለባቸው የሚለውን ሀሳብ ነው ያነሳነው። ስለዚህ ለቴዲሻ እንዳልነው ባጭሩ ቅድም ሲነሳ ከነበረ አንድ የመጽሐፍ ቅዱስ ክስ ሳይነሳ ኤፌሶን ምዕራፍ ሁለት ከቁጥር ስምንት ላይ እጅግ በጣም ደስ የሚል የተወደደ ቃል አለ። ያም ቃል እንደዚህ ይላል፤ ጸጋው በእምነት ድናችኋልና ይህም የእግዚአብሔር ስጦታ ነው፣ ይህ ከእናንተ አይደለም እና ማንም እንዳይመካ ከምን አይደለም ይላል፣ ከሥራ አይደለም። ቴሪሻ ቅድም ደጋግመን እንዳልነው የክርስትና ህይወት የሚጀመረው በመዳን በመዳን በክርስቶስ ኢየሱስ በማመን እዚህ ክፍል ላይ እንደተነገረው ሰዎች ምንም አይነት ስራ ሰርተው አይደለም ክርስቶስ ኢየሱስ ወደዚህች ምድር የመጣው። ቅዱስ ዮሐንስ በወንጌሉ እግዚአብሔር የሰውን ልጅ ቅርታ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲህ ወዷልና ብሎ እንደተናገረ እንዲሁን የወደደን የአምላካችን እግዚአብሔር ጸጋ ይሄ ነው። ሰው ጸጋው ያዳንን በእምነት ነው። እኛ ምንም አይነት በጎ መግባር ኖሮን አይደለም ክርስቶስ ወደዚህች ምድር የመጣው። ጌታችን ኢየሱስ ክርስቶስ በቀራንዮ መስቀል የተሰቀለው ስጋውን የቆረሰው ደሙን ያፈሰሰው እኛ ምንም አይነት በጎ ምግባር ኖሮን ምንም አይነት ይሄ የሚያኮራ ማንነት ኖሮን ሳይሆን እንዲሁ በጸጋው እንዲሁ በጸጋው። ስለዚህ ሰዎች በክርስቶስ ኢየሱስ በማመን ኦኬ ይድናሉ። የክርስትና ህይወት የሚጀምረው በመዳን ነው ብለናል። ከዛ በኋላ ግን ቅድም አንድ ሀሳባን አንስተናል። ብዙ ጊዜ ሰዎች ስለሚታለሉ አሁን ይሄ በጣም አስፈላጊ ነው። አሁን ላይ ግድ ሰዎች አሉ እያለን አይደለም። ሰው በክርስቶስ ኢየሱስ ካመነ በኋላ ግን የግድ በበጎ ስራ መጽናት አለበት ለምን አለን? የዮሐንስ ወንጌል ምዕራፍ አስራ አምስት ከቁጥር አንድ ጌታችን ኢየሱስ ክርስቶስ እውነተኛ የወይን ግንድ እኔ ነኝ፣ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው ካለ በኋላ በእኔ ላይ ያለውን ይላል፣ ሶሪ ይሄን ቁጥር ሁለት ከማንበቢ በፊት ቁጥር ስድስት ላይ እንመልከት። ቁጥር ስድስት ላይ በእኔ የማይኖር ቢሆን ይላል። በአጭሩ በክርስቶስ የማያመን ሰው የዘላለም ቤት ያገኛል እና ጌታችን ኢየሱስ በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ እነርሱንም ሰብስበው ወደ እሳት ይጥሏችኋል ያቃጥሉማችኋል አለ። እናም ጌታችን ኢየሱስ ክርስቶስ ቁጥር ሁለት ላይ ደግሞ ስንመለከት ቅርንጫፍ ስለሆን ይናገራል በሁለት መልኩ እሱ የወይን ግንድ ነው። ሰዎች በማመን ደግሞ እውነተኛ ከሆነ ከወይን ግንድ ጋር ይጣበቃሉ። ዊች ሚንስ ቅርንጫፍ ይሆናሉ። በክርስቶስ ኢየሱስ በማመን ቅድም እንዳልነው ቅድም እንዳልነው ቅርንጫፍ ይሆናሉ። ቅርንጫፍ ከሆኑ በኋላ መልካም ፍሬ የሚያፈሩ ከሆነ ይላል አባቴ አብዝተው እንዲያፈሩ ያጠራቸው። ኦኬ መልካም ፍሬ የማያፈሩ ከሆነስ ይወገዳሉ። አጭርና ግልጽ። ይህን ሀሳብ ለማብራራት ሰፊ አታካሪ ውስጥ መግባት የለበትም። አንድ ሰው እውነት መጽሐፍ ቅዱስን ግልጽ በሆነ ሀሳብ የተረዳል እውነት ክርስቶስ ኢየሱስን ያመነ ሰው ምንም አይነት አታካር ውስጥ መግባት የለበትም። በቃ በአጭሩ ይወገዳል። አምስት ፊደል ነው። በክርስቶስ ኢየሱስ አምኖ መልካም ፍሬ ማያፈራ ሰው በአጠቃላይ ይወገዳል። ስለዚህ ቅድስት ቤተ ክርስቲያናችን ሰዎች በክርስቶስ ኢየሱስ አምነው እንዲድኑ ካስተማረች በኋላ በበጎ ስራ ደግሞ ሰንተው ድኖ ይታሰባል። ለዚህም ነው ቅድም በተደጋጋሚ ሲነሳ ነበር። ቅዱስ ያዕቆብ በመልእክቱ የያዕቆብ መልእክት ምዕራፍ ሁለት ከቁጥር አስራ አራት ላይ ወንድሞቹ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር እምነቱ ምን ይጠቅሟላል? እውነት ነው እምነት አለኝ ብሎ ነገር ግን መልካም ስራን የማይሰራ ከሆነ ምንም አይጠቅሙም። ምክንያቱም ቁጥር አስራ አምስት ላይ ምናምን ይቅርታ፣ የዮሐንስ ወንጌል ምዕራፍ አስራ አምስት ከቁጥር ሁለት ላይ እንደተመለከት ነው ይወገዳል የተባለውን ሰው ያስወገደው አለማመኑ ሳይሆን መልካም ፍሬ አለማፍራቱ ነው። ስለዚህ አንድ ሰው በክርስቶስ ኢየሱስ አምኖ መልካም ፍሬ ማፍራት አለብን። አለስልቃችሁ ከፈሪሳውያን ስልቅ እናንተ እዚህ ላይ በነገራችን ላይ ሰፊ ውይይት ያስፈልጋል። ቴሊሽ አሁን ሰፊ ሰዓት ከሰጣችሁ ስለ እያንዳንዱ ሀሳብ አንስተን ሀሳብ እያነሳን ጥያቄ